በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በየካቲት 28 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት፣ ለታላቁ ሰማዕት ቅዱስ ቴዎድሮስ ሮማዊ ዓመታዊ የእረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ቴዎድሮስ ዘሮም። ሰማዕትነት በክርስትና ለሃይማኖት የሚከፈል የመጨረሻ ዋጋ መስዋዕትነት ነው። ሰው ለፈጣሪው ሰውነቱን ሊያስገዛ ሀብት ንብረቱን ሊሰጥ ይችላል። ከስጦታ በላይ ግን ታላቅ ስጦታ ግን ራስን አሳልፈው መስጠት ነው። ራስን መስጠት በትዳርም ሆነ በምናኔ ውስጥ ይቻላል። የመጨረሻ ደረጃው ግን ሰማዕትነት ነው። አማን መነኑ ሰማዕት ጣም አለዚ አለም ወታገሱ ሞተ መሬድ በእንተ መንግስተ ሰማያት እንዳለው ቅዱስ ኤፍሬም ሶርያዊ፣ ሰማዕትነት ማለት መራራውን ሞት ስለ ፍቅረ እግዚአብሔር ሲሉ መታገስ ነው። እርሱ ቅሉ መድኃኒታችን ክርስቶስ የሰማይና የምድር ጌታ ሲሆን አፍረታ መስቀልን ታግሶ ሞቶልን የለ። በዓለም ያሉ ብዙ እምነቶች ስለ መግደል በቀጥታም ሆነ በተዘዋዋሪ ያስተምራሉ። ክርስትና ግን መሞትን እንጂ መግደልን የሚመለከት ህግ የለው። እርሱ ባለቤቱ ጠላቶቻችሁ ውደዱ፣ የሚረግሟችሁ መርቁ፣ ስለሚያሳድዷችሁ ሁሉ ጸልዩ ብለዋልና በማቴዎስ ወንጌል ምዕራፍ 5 ከቁጥር 44 ነገር ግን እለት እለት ራሳችንን በሃይማኖትና በምግባር ካልኮተኮት ነው። ክርስትና በአንድ ጀንበር ፍጹም የሚኮንበት እምነት አይደለምና በፈተና መውደቅ ይመጣል። በተለይ የዘመኑ ክርስቲያን ወጣቶች ልናስተውል ይገባናል። የቀደሙ ወጣት ሰማዕታት ዜና የሚነገረን እንድንጸና ነው እና ቅዱስ ቴዎድሮስ በዘመነ ሰማዕታት በሶስተኛው መቶ ክፍለ ዘመን በቀድሞው የሮም ግዛት ውስጥ ከተነሱ ታላላቅ ሰማዕታት አንዱ ነው። በወቅቱ መሪ የነበረው ካህዱ መክስሚያኖስ ክርስቶስን ክደህ ለጣዖት ስገድና በከተማዋ ላይ እሾመሃለሁ ቢለው ለእኔ ሀብቴም ሹመቴም የክብር ባለቤት ኢየሱስ ክርስቶስ ነው በማለቱ ንጉሶ ተቆጥቶ በብረት ዘንግ አስደበደበው። በመንኮራኩራ በራየው፣ ለአናብስትም ጣለው፣ አካላቱን ቆራረጠው፣ በእሳትም አቃጠለም። ቅዱስ ቴዎድሮስ ስቃዮቹን ስለቀናች ሃይማኖት ሲል በትዕግስት ተቀበለ። በፍጻሜውም ግን አንገቱን በሰይፍ ተመቶ ሶስት አክሊላት ወርዶለታል። ከፈጣሪው ዘንድም ነጭ መንፈሳዊ ፈረስና ቃል ኪዳን ተቀብሏል። ስሙን የጠራ መታሰቢያውን ያደረገ ዋጋው አይጠፋበትም። በማቴዎስ ወንጌል ምዕራፍ 10 ከቁጥር 41 አምላከ ቅዱሳን ከቅዱሱ ሰማዕት በረከት ይክፈለን፣ አይተወን አይጣለን፣ ጾሙ ለበረከት ይሆንልን። የካቲት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ 6304 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነትን የተቀበሉ። ወርሃዊ በዓላት ደግሞ አማኑኤል ቸራ አምላካችን፣ ቅዱሳን አበው አብርሃም፣ ኢስሐቅና ያዕቆብ፣ ቅዱስ እንድሪያን ቆስና ሚስቱ ቅዲሳት ናሲያ፣ ቅድስት ዓመተ ክርስቶስ ናቸው። እግዚአብሔር ለእኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። በሥርዓተ ቅዳሴ ቁጥር 73 ላይ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንድተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቅርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐርያት፣ ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ጀዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳመጠ መደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ወይ በአንድነት ይማራን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።